ሰላም ጤና ይስጥልኝ። እንዴናችሁ? ዶክተር ቤቴሌ የሚባለው በዛሬ ቪዲዮ ተቅማጥ በሚኖርበት ጊዜ ምን አይነት ነገሮችን ብናደርግ፣ ምን አይነት ምግቦችን ብንበላ ተቅማጡ ቶሎ እንዲታወን ያደርጋል እና ምን አይነት ምግቦችን ደግሞ ማስወገድ አለብን የሚለውን በስፋት እንነጋገራለን። እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ተቅማጥ ከወትሮ በበለጠ መልኩና በተደጋገመ ሁኔታ ልቅ የሆነና ውሃ የሞላበት ሰገራ አይነት ሲሆን በዓለም አቀፍ ደረጃ በሁሉም እድሜ ክልል ውስጥ የሚገኙ ሰዎችን የሚያጠቃና የተለመደ የጨጓራ በሽታ ነው። ይሄኛውም ተቅማጥ ለሁለት እንከፍለዋለን አጣዳፊ ብለንና ስሬ ሰደደ ብለን ለሁለት እንከፍለዋለን። አጣዳፊ የምንለው ለጥቂት ቀናት የሚቆይ ሲሆን፣ ስሬ ሰደደ የምንለው ደግሞ ለሳምንታት ወይ ደግሞ ከዚያ በላይ የሚቆይ ሊሆን ይችላል ማለት ነው። እንደ የምክንያቶቻቸው ደግሞ አንዳንዱ አጣዳፊ ይፈጥራል፣ አንዳንዱ ደግሞ ስሬ ሰደደ ለረዥም ጊዜያት የሚቆይ ተቅማጥ ይፈጥራል ማለት ነው። ተቅማጥን ለማከም በጣም የሚያስቸግርና የዕለት ተዕለት ኑሮን ሊረብሽ የሚችል ይሆናል። ተቅማጥ የሚመጣውም ምግብ መመረዝ ሊሆን ይችላል። የምግብ መፈጨት ችግር ሊሆን ይችላል፣ እና ለዚህ ችግር ቶሎ መፍትሄ መስጠት ቶሎ ማገገም እንዲቻል ያግዛል ማለት ነው። ይህንን ስንነጋገር ዛሬ በዋናነት ምን አይነት ምግቦችን መብላት አለብን ተቅማጥ በሚኖርበት ጊዜ ተቅማጡ ብዙ እንዳይሆን የሚቀንሱልን ነገሮችን ነው የምንነጋገረው። ይህንን ስንል ግን ተቅማጥ የሚመጣው በራሱ በሽታ አይደለም የሆነ ነገር ስለተፈጠረ እንደ ምልክት ነው። እና ዋናውን የተቅማጡን ስር ወይ ደግሞ የሚያመጣውን ነገር እስካላከምን ድረስ በየትኛውም ሁኔታ ላይ ተቅማጡ ሊቆም አይችልም። እና ተቅማጥ የመጣበትን ምክንያት ካወቅን እና ያንን ምክንያት ዋናውን ነገር ካከምን ሞር የተሻለ ውጤት እናገኛለን ማለት ነው። ተቅማጥ በሚኖርበት ጊዜ ለምግብ መፍጫ ስርዓቱ ስርዓቱ ረጋ ያሉ ምግቦችን መመገብ እና ለሰውነት የሚያስፈልጉትን አስፈላጊ ንጥረ ነገሮችን መተካት ቶሎ ለማገገም እንዲረዳ ያደርጋል። የምግብ መፍጫ ስርዓት የሚረብሹ ነገሮችን የምንበላ ከሆነ ግን ሞር የተባባሰ ተቅማጥ እንዲኖረል ሊያደርግ ይችላል እና ሊፈጩ የሚችሉ ምግቦችን የሚያጠቃልል ጤናማ የሆነ አመጋገብ ስርዓትን መምረጥ እና ምልክቶችን ለማስታገስ እና ፈውስን ለማበረታታት የሚረዳ መንገድን መከተል አስፈላጊ ነው። ይህንን ስንል የትኞቹን ምግቦች እንብላ ምን አይነት ምግቦች ሞር የተሻሉ ናቸው የሚለውን ስንናገር በመጀመሪያ ደረጃ ሙዝ። ሙዝ በፖታሺየም የበለጸገ ሲሆን በተቅማጥ ምክንያት ያጣናቸውን ኤሌክትሮላይቶች ለመተካት ይረዳናል። በተጨማሪም ደግሞ ለሆድ ረጋ ያሉና የሚሟሙ ፋይበሮችን ስለሚሰጥ አንጀት እንቅስቃሴ ለመቆጣጠር ይረዳል። ሁለተኛው ነጭ ሩዝ ነው። ነጭ ሩዝ በሐኪም ብዙ ጊዜ የሚታዘዘው ተቅማጥ በሚኖርበት ጊዜ የሚታዘዝ አመጋገብ አይነት ብራት የምንለው ማለትም ባናና ራይስ፣ አፕል፣ ኤን ቶስት። አንደኛው ሙዝ ነው፣ ቅድም አንደኛ ላይ እንደነገርኳችሁ። ሁለተኛው ደግሞ ሩዝ ነው ራይዝ። ሶስተኛ አፕል ነው። አራተኛ ደግሞ ቶስት የተደረገ ወይ ደግሞ የደረቀ ዳቦ። እነዚህ እንትን ተቅማጥ በሚኖርበት ጊዜ ላይ ተቅማጥ እንዳይበዛ ለመፈጨት ቀላል የሆኑ ሰገራን ደግሞ ያዝ ሊያደርጉ የሚችሉ ምግብ አይነቶች ስለሆኑ ተቅማጥ በሚኖርበት ጊዜ እነዚህ ይመከራል። ሙዝ እንዳልኳችሁ ፖታሺየም የበለጸገ ነው። በዛም ደግሞ ለሆድ ረጋ ያለ የሚሟሙ ፋይበሮችን ስለሚሰጥ የሚመከር ነው። ሩዝም በተጨማሪነት ለመፈጨት ቀላልና ኃይል ሰጪም ስለሆነ ብራት ዳይት ውስጥ ወይ ደግሞ ለተቅማጥ የሚመከር ዳይት ውስጥ ይጨመራል። አፕልን በተመሳሳይነት ለምግብ መፍጫ ሥርዓት የሚጠቅም በተጨማሪም ቫይታሚኖችንና ፋይበሮችን ቫይታሚን እና ፋይበር ያሉ ንጥረ ነገሮችን ስለሚይዝ ተቅማጥ ላለበት ሰው በጣም ይመከራል። ከዚ በተጨማሪ አራተኛው አይነት ምግብ ቶስት ወይ ደግሞ ደረቅ ያሉ እንጀራዎች፣ እነዚህ ከመጠን በላይ ፈሳሽን እንዲወስድ ስለሚያደርግ ሃይቦሃይድሬትም ውስጡ ስላለው ኃይልን ለማቅረብ በጣም ይመከራሉ ማለት ነው። ከዚህ በተጨማሪ ልንመገባቸው የምንችላቸው ከብራት ዳይት በተጨማሪ ከዳቦ፣ ከሙዝ፣ ከሩዝ፣ ከአፕል በተጨማሪ ፕሮባዮቲክ እርጎዎች አንጀት ባክቴሪያዎችን ሚዛን ለመመዘን ስለሚጠቅሙ እነዚህን ምግብ የመፈጨትንም ሁኔታ ለማሻሻል ተቅማጥንም ለመቀነስ ስለሚረዱ እነሱን መጠቀም ከዛ በተጨማሪ ደግሞ የተቀቀለ ድንች፣ ድንቹ ሰገራን ለማጠንከር ትልቅ የኃይል ምንጭም ስለሆነ ሰገራችንንም ስለሚያጠነክርልን እሱ ይመከራል ማለት ነው። ከዛም በተጨማሪ ኦትሚል፣ ኦትሚል ብዙ ነገር ያልገባበት ወይ በውሃ ወይ ደግሞ ዝቅተኛ ስብ ባለው ወተት የበሰለ ኦትሚል ብንመገብ ይሄኛው ገንቢም ስለሆነ የሚሟሟ ፋይበርም ስለሚሰጥ ሰገራንም ለማሰር ወይ ለማጠንከርም ስለሚረዳ ይሄ በጣም ይመከራል ማለት ነው። ከዚህም በተጨማሪ በአንዴ ብዙ ምግብ ከመብላት ይልቅ ፖርሽኖችን ወይ መጠናቸውን አነሳነስ ያሉ ምግቦችን በተወሰነ ጊዜ ልዩነት ብንበላ የህመም ምልክቶችን ሊያሻሽሉ የሚችሉ ምግቦች ናቸው። መቆ መቆጠብ ያለብን ምግቦች ወይ ደግሞ ተቅማጥ በሚኖርበት ጊዜ ማስወገድ ያለብን ምግቦች ምንድን ናቸው የሚለውን ስነጋገር አንደኛ ደረጃ ላይ ቅመም እና ቅባት የበዛባቸውን ምግቦች መብላት መቀነስ፣ በጣም የሚያቃጥሉ በጣም ቅመም ያላቸውን ምግቦችን መቀነስ ይመከራል። ከዛም በተጨማሪ ጥሬ ፍራፍሬዎችና አትክልቶች፣ በተለይም ጠንካራ ቆዳ ያላቸውና ለመፈጨት ፈታኝ የሆኑትን መቀነስ፣ ቡናና አልኮል መቀነስ፣ ካፊን ያለባቸው መጠጦች በተጨማሪም አልኮል የምግብ መፈጨት ስርዓትን ስለሚያዛቡ የአንጀት እንቅስቃሴንም ስለሚጨምሩ፣ ቡናና ሻይ በተጨማሪም ሶዳ ያለባቸው የኃይል መጠጦችን ማስወገድ ይመከራል። በተጨማሪም የወተት ተዋጽኦች በተቅማጥ ጊዜያት የላክቶስ አለመስማማት የተለመደ ነው እና ይህም የሚሆንበት ምክንያቱም የምግብ መፍጫ ስርዓቱ ላክቶስን ለመሰባበር አቅምን ለጊዜው ሊያጣ ስለሚችል ወተት፣ ቂቤ፣ አይብ፣ አይስክሬም ያለባቸውን የወተት ተዋጽኦችን ማስወገድ ይመከራል። በተጨማሪም ጣፋጭ መጠጦችን፣ የፍራፍሬ ጭማቂዎችና ሶዳዎችን ጨምሮ ስኳር የበዛባቸው መጠጦች ብዙ ውሃ ወደ አንጀት በመሳብና ተቅማጥ እንዲብስ ስለሚያደርጉ ይሄ አይመከርም ማለት ነው። እነዚህን ምግቦች ማስወገድ ሰውነታችን ቶሎ ብሎ ከተቅማጥ እንዲድን እንዲያገግም ስለሚያደርግ እነዚህ ይመከራሉ። ተቅማጥ ህመምን ለማስታገስ ከዚኛው ከዚህኛው በተጨማሪ ደግሞ ከፍተኛ የሆነ ፈሳሽ ከውስጣችን ስለሚወጣ ፈሳሽ መተካት አለበት። ተቅማጥ ወደ ድርቀት ደግሞ ሊያመራ ስለሚችል ብዙ ፈሳሽ መጠጣት ወሳኝ ነው። የጠፋ ፈሳሾችን ደግሞ የወጡትን ፈሳሾችና ና ኤሌክትሮላይቶች ለመሙላት ውሃ ውሃ ላይ ከተቻለ ትንሽዬ ጨውና ስኳር አድርጎ መጠጣት ይመከራል ማለት ነው። ከዚም በተጨማሪ ያልኳችሁን ብራት ዳይት ሙዝ፣ ሩዝ ባናና እና ቶስትድ የሆኑ ዳቦዎችን መብላት አስፈላጊ ነው። ይሄም እንዳልኳችሁ ተቅማጥ ምልክት ነው እንጂ በራሱ ራሱን የቻለ በሽታ አይደለም። ስለዚህ የተቅማጡ ስር ያመጣው ምንድን ነው ምክንያቱ ምንድን ነው የሚለው ታውቆ እሱ ቢታከም አስፈላጊ ነው። በሰገራ ምርመራም ተደርጎ የሚያስፈልገውን ጸረ ባክቴሪያ ቢሰጥ፣ ይሄ ደግሞ የሚታዘዘው በዶክተር መድኃኒት ብቻ ነው እና በቤታችሁ ሆናችሁ ተቅማጥ ስላለኝ ይህንን መድኃኒት ተቅማጥ ስል ሲኖረኝ ያንን መድኃኒት ማለት ይሄ የባሰ ችግር ሊያመጣ ስለሚችል በፍጹም አይመከርም ማለት ነው። ከዚያም በተጨማሪ እረፍት ማድረግ እረፍት ማድረግ የምግብ የመፈጨት ሁኔታ ሊጨምር ስለሚችል በቂ እረፍት ማድረግ አስፈላጊ ነው። ከዚህም በተጨማሪ ደግሞ ዋናው ነገር ንጽህናን መጠበቅ፣ እጅን በሳሙና መታጠብ፣ መጸዳጃ ቤት ከሄዱ በኋላ እጅን በሳሙና መታጠብ በጣም ያስፈልጋል ማለት ነው። አብዛኛውን ተቅማጥ በሽታዎች ለጥቂት ቀናት ውስጥ በራሳቸው ይጠፋሉ። የህክምና ክትትልም ላያስፈልጋቸው ይችላል። ግን አንዳንድ ጊዜ ምልክቶቹ በጣም እየጨመሩ በሚመጣበት ጊዜ የሆድ ህመም፣ ከፍተኛ የሆነ ትኩሳት ካለ፣ ደም ያለው ሰገራ ወይ ደግሞ ድርቀት የሚያመጣ ከሆነ ማዞር፣ ከፍተኛ የሆነ ጥማት ካለ ቶሎ ወደ ህክምና መሄድ ከዚያም በተጨማሪ ረዘም ላለ ጊዜ የሚቆይ ተቅማጥ ከጥቂት ቀናት በላይ አልፎ በተደጋጋሚ የሚከሰት ረዘም ላለ ጊዜ የሚቆይም ይሄ ህክምና ስለሚያስፈልገው ወደ ሐኪም ቤት መሄድ አስፈላጊ ነው። ከዚያም በተጨማሪ ስር የሰደዱ የጤና እክሎች ያሉባቸው ለምሳሌ እንደ ስኳር በሽታ ያለባቸው፣ የሆድ እብጠት በሽታ ወይም ደግሞ የተዳከመ በሽታ የመከላከል አቅም ያላችሁ ሰዎች ተቅማጥ በሚበዛበት ጊዜ ቶሎ ወደ ሐኪም ቤት መሄድ ያስፈልግ። ከዚህ በተጨማሪ የመድኃኒት መስተጋብር ለምሳሌ ከተቅማጥ ህክምናዎች ጋር መስተጋብር የ የሚፈጥሩ መድኃኒቶችን እየወሰዱ ከሆነ ወይም ደግሞ ሊከሰቱ ስለሚችሉ የጎንዮሽ ጉዳቶች ስጋት ካለ ቶሎ ብሎ ወደ ሀኪም ቤት ሄዶ የሀኪም ምክርን ማግኘትም አስፈላጊ ነው ማለት ነው። በመጨረሻም ለማጠቃለያ ተቅማጥ ማከም ፈታን ሊሆን ይችላል፣ ነገር ግን በመረጃ የተደገፈ የአመጋገብ ምርጫን ማድረግ እና ተገቢ የህክምናዎችን መከታተል ውጤታማ በሆነ መንገድ ለማስተካከል እና ፈጣን የሆነ ማገገም እንዲኖር ያደርጋል። የምግብ መፍጫ ስርዓት ላይ ለስለስ ያሉ ምግቦችን በመ መመገብ ተቅማጥ በሚኖርበት ጊዜ ቶሎ ለማገገም ለመርዳት ያግዛል። ለምሳሌ ብራት ዳይት ያልኳችሁ ባናና፣ ራይስ፣ አፕል ኤንድ ቶስት፣ ሙዝ፣ አፕል፣ ሩዝ። በተጨማሪም ደረቅ ያለ ዳቦዎችን መብላት፣ የተቀቀለ ድንች መብላት ይሄ ይመከራል። ስኳር የበዛባቸው፣ ቅመም የበዛባቸው፣ የሚያቃጥሉ፣ በጣም ጣፋጭነት ያላቸው፣ ቡና፣ አልኮል እነዚህ ነገሮች ደግሞ በማስወገድ ተቅማጥ ጊዜውን ለማሳጠር ይረዳናል። በተጨማሪም ስር የሰደዱ በሽታዎች የስኳር በሽታ ካለ ከመድኃኒት ጋር መስተጋብር የሚፈጥር ነገር ካለ ከዛም በተጨማሪ ረዘም ላለ ጊዜ የሚቆይ ተቅማጥ ካለ እና ምልክቱ ከጊዜ ወደ ጊዜ እየጨመረ ደም የቀላቀለ ሰገራ የምታዩ ከሆነ ቶሎ ብላችሁ ወደ ሐኪም ቤት መሄድ አስፈላጊ ነው። ያልኳችሁ ጥንቃቄዎች፣ ሌሎች ነገሮች በተጨማሪነት የምታደርጉት ነገር ነው። እንደ መድኃኒትነት አይደሉም። ተቅማጡ እንዳይበዛም ያደ ያደርጉ ነው። ስለዚህ ተቅማጥ ካለ ተቅማጡ ያልኳችሁ ለረዥም ጊዜ የሚቆይ ስር የሰደደ በሽታ ተጨማሪነት ካላችሁ እና ደም የቀላቀለም ካለ ቶሎ ወደ ሆስፒታል ብትሄዱ ይመከራል ማለት ነው። ይህን ያህል ለዛሬ ከተነጋገርን ይበቃናል። ሌሎች ጥያቄዎቻችሁን በኮሜንት ሴክሽን ላይ ጻፉልኝ። ተጨማሪ እንድሰራላችሁ የምትፈልጉትም ቪዲዮ ካለ በሽታውን በኮሜንት ሴክሽን ላይ ጻፉልኝ፣ እሰራላችኋለሁ። ስለተከታተላችሁን ያመሰግናለሁ። ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ። አመሰግናለሁ።